እንደ አውሮፓውያን አቆጣጠር በ2030 600 ሚሊዮን ያህሉ የዓለም ሕዝብ ለረሃብ አደጋ 144 ሚሊዮን ሕፃናት ለምግብ ዋስትና ለመረጋገጥ ከአራት ሕፃናት አንዱ ደግሞ የተመጣጠነ ምግብ ማግኘት ላለመቻል ይጋለጣሉ ሲል ትንበያውን ያስቀምጣል አክሽንውን ፖቨርቲ የተሰኘው ዓለም አቀፍ የምርምር ተቋም ይህን ትንበያ ታዲያ ቀድሞ መስራት የቻሉት ስሌቱን ውድቅ ያደርጉታል አሊያም እጅን ካጣጠፉ ሲደርሱበት የሚጋፈጡት ይሆናል ታሞ ከመማቀቅ እንዲሉ የምርጫ ጉዳይ ሆነና የዘሩበትን የሚያበቅል አፈር፣ የሰጡትን ማፍራት የሚችል መሬት የታቀፈችው ኢትዮጵያ በስራ ትንበያውን መቀልበስ ዓላማዋ፣ የምግብ ዋስትናን ማረጋገጥ መዳረሻ አደረገች። እንደዚህ አይነት ሕይወት አናውቅም ነበር። አሁን በዓመት ሁለት ጊዜ እያረስን እያመረትን ነው። ዛሬ ላይ በፊት ፍየል ሽጠን እንገዛ የነበረውን ጤፍ ራሳችን በማምረት ምግባችንን ከመቻል አልፈን ወደ ገበያም ማቅረብ ጀምረናል። አሁን እንደምታዩት እያለማን ያለነውን የጤፍ ማሳ ከሁለት ወር በኋላ እንሰበስባለን። ለዚህ ደግሞ በዋናነት ከአርብቶ አደርነት ወደ አርሶ አደርነት እንድንሸጋገር የመንግስት ባለሙያዎች ሙያዊ ድጋፍ ስላልተለየን ነው። ማልማላይ ወገቡ ላይ አይዘራም ነበር ከዚህ በፊት ማለት። አሁን ው ተዘርቶ አበቃቀሉም የተለየ ነው። ከዚህ በፊት ዝም ብሎ ነበር የሚከርም። አሁን እነሱ ባሳዩን መሰረት ተጠቅመን ለዚህ አበቀን ባለፉት ዓመታት በተገለጠ እይታ በዳበረ ስራ በጠንካራ እጆችና ተግባር ተኮር ሳቢዎች የግብርናው ዘርፍ ውጤቶች ተመዝግበውበታል። ሞፈርና ቀንበር ያልዳበሳቸው ዘርና ምርት ያልተገናኘባቸው መሬቶች ጾማቸውን ፈተው በምርት የተትረፈረፉ ገጸ ምድራቸው ልምላሜን የተጎናጸፈ ሆኗል። በፊት ስለ ግብርና ታስቦ አናቅም ነበር፣ ያው ከፊል እንስሳቻችን ከማርባት ውጭ። አሁን ያ እንስሳ ማርባት ብቻ ሳይሆን እንደማወጣ ተረድተን ይህን ወደ አርሶ አደርነት ቀይረን የህወችነችን እንድናረጋግጥ መንግስት በሚሰጠን ተልእኮ ወይም እንትን መሰረት ያንን ወደ መሬት አውርደን እየሰራ ነው። በፊት አንድ እክታር ነበረ፣ ቀጣመት ሁለት እክታር እንዲ እያሳደኩኝ እየሄድኩ ነው። በፊት አርብቶ አደሮች ብቻ ነበርን። አሁን ግን ከፊል አርሶ አደሮችም ሆነናል። ካለፉት ሶስት አመታት ጀምሮ ጥሩ ውጤት ያለው ስራ እየሰራን ነው። አርሶ አደር ሆነን የራሳችንን የምግብ ፍጆታ ማረጋገጥ እንደምንችልም አውቀናል። መሬታችንም ቢሆን እንደዚህ ያበቅላል የሚል እምነቱ አልነበረንም። ይህ ተጨባጭ የውጤት ማሳያም ከራስ አንደበት ምስክርነት ባሻገር በዓለም አቀፍ ደረጃ ዕውቅናን ያገኘ ሆኖ አበረታች ተግባር ሆኖም ተስተውሏል። በዓለም አቀፍ ደረጃ የምግብ ዋስትናን ለማረጋገጥ የተያዘውን ውጥን ለማሳካት በሚደረገው ሂደት ውስጥም ኢትዮጵያ ቀድማ በጀመረቻቸው እንቅስቃሴዎች የተሞክሮ ማዕከል ለመሆን በቅታለች። ለዚህ ማሳያው ደግሞ በቅርቡ የተካሄደው የብራዚል አፍሪካ የምግብ ዋስትና ረሃብን መከላከልና ገጠር ልማት ጉባኤ ተሳትፏ ነው። በምግብ ዋስትና ማረጋገጥ ምን እንደተሰራ እንዲሁም ደግሞ በረሃብን በመዋጋትም ምን እንዳከናወን እና የመጨረሻው ደግሞ የገጠር ልማት ላይ ምን እየሰራ እንደሆነ ከስንዴ ከሌማት ትሩፋት እና ከሌሎች ጋር ማያይዘን ያለንን ተሞክሮ አቅርበናል። አፍሪካ እንግዲህ እስካሁን በሰራናቸው ስራዎች በተለይ ባለፉ የሰባት አመት የለውጥ አመታት አንዱ ትልቁ የግብርናው ዘርፍ ስለሆነ ትኩረት የተሰጠው በግብርና ዘርፍ የተሰሩ ስራዎችን አቅርበናል። ከዚያም በላይ ደግሞ በዓለም አቀፍ ደረጃን በፋውም የተሰጠን ሽልማት ስለነበር ሌሎች አፍሪካውያን ኢትዮጵያ የተለየ ነገር እየሰራች እንደሆነ አዲስ አልነበሩም። ሚኒስትሮችም አብዛኛው የሚያውቁት ነገር ነው። ስለዚህ ይህን ተሞክሮ ለሌሎች አፍሪካውያን ወንድሞቻችንም እንዲሁም ለብራዚል ወንድሞቻችንም አሳይተናል። በእያንዳንዱ መስክ የሚመዘገበ ውጤት ወደ ቀጣይ ምዕራፍ መሸጋገሪያ ጅምር እንደመሆኑ አቅምና ሟጦ መጠቀም ቁልፍ ጉዳይ ይሆናል። ከዚህ አኳያ ኢትዮጵያ የምግብ ዋስትና በማረጋገጥ ረገድ ከሌሎች ልምድ መውሰድና በትብብር መስራት ሌላው ተልኳ ነው። በሁሉም የግብርና ዘርፎች ላይ በሰብል ልማትም፣ በእንስሳት ሀብት ልማትም፣ በአሳ ሀብት ልማትም፣ ኢሪጌሽን ላይ፣ ሜካናይዜሽን ላይ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል የግብርና ምርምር ኮርፖሬሽን ወይም ምራፓ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ አሁን ደግሞ ፊርማው የበለጠ ይህንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል የትብብር መስክን ለማሳደግ የሚደረግ ጥረትና ተሞክሮ የመቅሰም ተግባር እየተሰራ ያለውን ለማጠናከር ብሎም ውጥኑ ከግብር ለማድረስ ወሳኝ ሚና ይኖራል ብራዚል በተለይ በግብርና ምርቶች ላይ እና በግብርና ዘርፉ ላይ በጣም ምርታዊ ለውጥ ያመጣች አገር መሆኗን አይተናል በጉብኝታችን በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። ለእኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነውን ነገር ማጠናከር እንዳለብን ነው የተማርነው። በዚህ ዘርፍ የተጀመሩ በርካታ ኢኒሽቲቮች ምጽዋትን የማተሻ ከራስ የተሻገረ ምርትን ለሌሎችም ተደራሽ የምታደርግ ሀገርን ያጎናጽፋሉ። የሌማት ትሩፋት የስንዴ ምርት ኢኒሽቲቭና በወቅት ያልተገደበ የግብርና ዘርፍን እውን የማድረግ ስራዎች ደግሞ በምግብ ሉዓላዊነት ሀገርን ለመገንባት ያላቸው አበርክቶ ጉልህ ሆኖ ይነሳል። ጉድለቷን የምትሞላ ጓዳዋን የምታሟላ ሀገር ባለቤት ከመሆን ባለፈ በዓለም አደባባይ በክብር ያቆም ዘንድ ተጠናክሮ ሊቀጥል ግድ ይላል። በስንዴ የጀመርነውን ልማት እናሳካለን። አሁን በሌማት ትሩፋት ዶሮ ላይ፣ ማር ላይ፣ ስጋ ላይ፣ ወተት ላይ፣ እንቁላል ላይ እጅግ ተስፋ ሰጪ ጅማሮ ጀምረናል። በሚቀጥሉት ዓመታት ኢትዮጵያ ውስጥ ከስንዴት ብዛት የተነሳ ዳቦ ከዶሮ ብዛት የተነሳ ደግሞ ስጋ የማይወደድበት ሀገር ለመፍጠር ያለን ትልም ይሳካል።